ሰላም ነ ዛሬ ያሪ መስገን ጆሮ ትንሽ ሰባት አይነት በላይ ኬክ መጋገር ይችል ነበረ፣ አይስክሬም እሰራለሁ እና ይሄን ሙያ ያገኘሁት የሙያ ተቋም ገብቼ አልነበረም። ከዱባይ የመጡ ባለ ሀብቶች እዛ አስተዋት የተባለ መጣልኝ ነበር። ከዱባይ የመጡ ባለ ሀብቶች አዳማ ላይ ከብተው እዛ ነበረ መስተንግዶ ተቀጥሮ የደመልኩት ከዛ እጅግ ዘመናዊ ሙያ ነበረ። እናትና አባትን ማጣቴን አዩ። ከዛ በቃ ከነሱ ጋር እንደደም ዳረጉ። አዳማ ጀርመን ሆቴል፣ ሪፍት ቫሊ፣ የፋሲል ሆቴልን ይባላሉ። ኦሮሚያ ዘፋኙ ሶደሬ ላይ እኔ ነበር አይስክሬም የምሰራው። ቀመር ኦሮሚያ ዘፋኙ አሁን እነሱና የሪፍት ቫሊ ዩኒቨርሲቲ ኮሌጅ ባለቤት ናቸው የያዙት ሶደሬ ነው እና ከነሱ ጋር ነበር የምሰራው አዳ የውጭ ሀገር ዝጉጅ ሲመጡ ስብሰባ ሲኖር እኔ ነበር የማዘጋጀው። በሰዓት ነበር ብቻ የምሰራው። አንድ ቀን ፋሲል ሆቴል የሚባል ለሊት አስር ሰዓት ስራ ጨርሼ ደረጃ ጠብጠብ እያልኩ ሰርድ አሽር አትተኝና በጭንቅላቴ ወደ ኋላ ወደኩኝ። አሁን እንደምታየው እጅ የማይሰራ እግሬና እግሬን አሳያቸው። እንደሩጫ ጋ ታስሬ ነው ምተኛ፣ ያለበለዚያ ዚጋ ይመጣት ነው አምላክ እኮ ምንም ነገር ላይችል አይሰጥም እኮ አንዱን በር ቢዘጋ አንዱን በር ይከፍታል። በእውነት ነው ምላችን ለእኛ መቅዶኒያ ሁሉ ነገራችን ሁሉ ነገራችን ነው። በእውነት ነው ምላችን ሁሉ ነገራችን። እናትና አባትን ማጣትን የሚያህል ክፉ ነገር የለም። እናትና አባትን በጊዜ ነው ያጣሁት። እናትና አባት ቢኖረኝ ዘመደርዙ ነበርኩ። የሚያስታመኝ አጥቼ ሰገራ የሁለት ቀን ሶስት ቀን ላይ ላይ ሆኖብኝ

ወዲያው እሸቱ ይባላል፣ የደንክቲው ባለቤት ነው። እሱ ጋር ደወሉልኝ። እሱ ደግሞ ከሁለት ሰዓት በኋላ መጣ። ሲያይኝ አዳማ ጀርመኖት ሄሎ ያገኛል ምን ምን ነው አለ። ወድቄ ነው አልኩት። በቃ መቅዶኒያ ይዘነው እንሄዳለን። እዚህ ዘውኝ መጡ። እዚህ ዘውኝ ከመጡ በእውነት ነው ማጭ እናት እና አባቴ ያገኘሁ ነው የሚሰማኝ። በእውነት ነው ምሎት በጎኔ መተኛ አይ ሽሽ አምላክ እኮ ላይ ይችላል ሰጥሙኩ በጎኔ ምተኛት አልችልም። በጀርባዬ ብቻ ነው ገመድ ስለምታል። አሁን ጀርባዬ ላይ አመት ከስድስት ወር የቆየ ቁስል አለ። ትልቅ ቁስል ነው። አልደንም ብሎ በጀርባዬ ብቻ ነው አምተኛበት በጎኔ ምተኛ ትንሽ ድናፈት እና ዶክተር ቢንያም አሁን የምታዩት አልጋ ከአውስትራሊያ የመጣ አልጋ ነው። እስቲ እሱ ላይ ተኛበት ብሎ ሲል ቁስሉ እየጠበበልኝ መጣ ትንሽ እና ባለ ትዳርም ነበርኩኝ፣ አንድ ልጅም ነበረኝ። ጥሩ ነገር ማድረግን የሚያህል ምንም ነገር የለም በእውነት ምን ናቸው አሁን ልጅን የሚያሳድጉት የኔ ረዳቶች ናቸው። በፊት በጓሮ በኩል የኬክ ቁርስራሽ፣ የኬክ ስብርባር ይሰጣቸው ነበር። በሰዎቹ ሲያስተምር ሙራድ የበላይን ሳይሆን የበታቾችን የተከነሱ ጋር ስራ ሸራጫ አማር ልጅ ገዝቼ ሰልባጅ ልብስ አልብሼ የኔን ልዳት አረኳቸው አምላክ እኮ ብድር ይከፍላል እኮ መልሶ ከፈለኝ በእውነት ነው ልጅ ሁሉ ነገር ተሟልዶልት እኔም እድን አለው ብዬ አርሴ ማጸፈል አርቱ ምትባል ነበረች አዳማ ላይ እዛ ገባሁ በእውነት ነው ምላቸው አንድ አመት ከአንድ ወር ሳልድን አልወጣም ብዬ ብዙ ተአምር አይቻለሁ እንደው አንዳንድ ጊዜ እዚህ ያሉ አምረቦች ትንሽ ምን አለ እዛ በሄዱ ላለው በእውነት ነው ምልሽ ብዙ ነገር በአይን ሰው ነግሮኝ አይደለም አይን ብቻ እኔን አምላክ አልታረቀኝም። ባለቤቴ ግን ከእኔ ጋር አንድ አመት ከአንድ ወር እዛ ስቀመጥ በዳዴ ሄደች ነበር የምታስታመኝ የነበረው እና ባለቤቴ ቤተሰቦቿ በጣም ችግር ነበረባቸው። ጥሩ ነገር አረኩ ማለት ጥሩ አልነበረም። እህቶቿን ነበር ማስተምራቸው፣ ወንድሞቿን እኔ ደግሞ እናትና አባት ስራታ ብር ምንም አይመስለኝም ነበረት። ጥሩ ብር ነበር አገኝም እና በሁሉ ነገር የደርግ ወታደር ጥርትኞች ነበሩ፣ ይህ ቤተሰቦች። ከዛ በቃ እኔም አርሴማ ጸበል አዎ፣ እግዚአብሔር አልቀናኝም። ወጣሁኝ ከአርሴማ ጸበል። እዛ እኔ የምሰራበት መስሪያ ቤት እሷም ገባች። አዳማ ላይ እዛ የምሰራበት አዳማ ጀርሞቴል ገባች። እሷም እዛ ሲሚንቶ መጋዘን ያለው ነው ጓደኛ ያዘች። በእውነት ነው ምናችሁ መታ አልቅሳ ሁሉ በተሰራ ቅሳ፣ አንተ ካልፈቀድክልኝ አላገባም ሙራድ እንደዚህ ጓደኛ ይዣለሁ ብላለች። በእውነት ነው ምላችሁ በህይወቴ ደስተኛ ኩ መቀብ ነው እሷ ያገባች ጊዜ ነው። በእውነት ነው ምላችሁ ለእኔ ከምንም በላይ ነበረች፣ ሁሉ ነገር የነበረች አምላክ ሰጠኝ፣ አምላክ ወሰደብኝ። ምንም አያጋልችልኩ አምላክ ደግሞ መምጫው ብዙ ነው እኮ መምጫው፣ አይታወቅም አምላክ። አይነስውር አሞራ እኮ ይመግባል እንኳን እኛን አይደለም ይቅርና፣ ለእኛም ዶክተር ቢኒያም እንሰጠን ጌታ፣ ወይዘሮ ላእንሰጠን ጌታ ምስጋና ይገባበው ነተምናቸው ከምንም በላይ እንደዚህ ንጽህናችን ተሟልተን ከምንም ተነስተን የመጣን ሰዎች እንደዚህ አይነት እንክብካቤ እያረገልኝ ሁሉን ነገር ምንበላው እንቁላል፣ ወተት አለ፣ ጁስ ይመጣል። ስጋዋለ ኩላል እንኳን